መሄድ አለብን የሚለው ሀሳብ ሚዜ ብቻ እኔ በየትኛውም መንገድ ልታስብ፣ የሰው ልጅ በሀዘኑም ጊዜ በደስታውም ጊዜ አልበረሽ ስትቆሚ ደስ ይሏል። ገባሽ ይመስለኛል። አንታዙራ ወይም አዲስ አበባ ቢሆን ችግር የለውም። ይህ ነገር ለማድረግ ገብቷል አለ ግን ደግሞ ዱባይ ከሆነ ኦፍኮርስ ያስፈልጋቸዋል። እንጠየቅ ይገባል። ትሄዳላሱ አቴሪም የሚለው ነገር እንኳን ሳይሰጡን ሳይጠይቁን ጭራሽኛ ሚዜኑ ማለት ችግር ስ አንድ ነገር እኔ ልንገር ሲጀመር ቅንነት ካለ እኔ ቦታው ላይ ሚዜ መሆን መምጣታችንን ሲያዩ ሚዜ ሆኑን ካሉ ሚዜ እንሆናለን፣ አጅቡን ካሉ እናጅባለን። እኔ በበኩሌ ግን ያልተፈለግኩበት ቦታ ላይ መገኘት አልፈልግም። ሰላም እንዴት ናችሁ? የዚህ ዩቱብ ተከታታይ እንዴት አያችሁ? የዚህ ሰሞን ውስጥ ድባብ የዚህ ሰሞን ውስጥ ደስታ አለችው። እንግዲህ ሜሪ ደግሞ ማለት ነው ቀይ ምን መስለመጠሽ ዛሬ ደግሞ ወይ ያበደችው ሀያ መስለመጣለኛለች ሜሪ ደህና ነሽ? ግን ምናምን ጮጋረሽ ምናምን እየፈጨሽ ነው አደለ? በዚህ ሰሞት እናንተ በቃ ቀንጩሯችሁ ተነሳ። ልጆቹ ደስተኛ ሲሆኑ ኝኝኝኝኝ እያረጋችሁ ነው አደለ? እኔ ብያችኋለሁ እኮ ቤተሰቦች፣ ይሄው እንግዲህ እና ዱባይ ቢሆን ዱባይ ቢሆን አይደለም አዲስ አበባና ቡታጅራ ቢሆን ኦፍኮርስ ሚዜ ልፈልጉ ይችላሉ። እዛ ቢሆን ነው። እሺ አሁን ደግሞ ዱባይ ከሆነ አያስፈልጋቸው ሊሆን ይችላል። እኔ እነሱ ሳይወያዩኝ ሳይመካክሩኝ ሚዜ ህኖን ብለሽ አንቺ እንድትናገርኝ አልፈልግም። እነሱ እያላሉ አንቺ ምን ቤት ነሽ እያሉ ሁለቱ ደግሞ ልጣሉ ጀመሩ። ይሁት እንግዲህ በዚህ ደግሞ ጸብ ላይ ያነሱ ነው እነዚህ ልጆች ላይ። አያችሁ እንግዲህ እነዚህ እነዚህ አርፎ መቀመጥ ጭራሽ ጭራሽ አልወደዱም። እና ማለት ነው ካላደረጓቸው ሚዜ በቃ ያለ ያልወደድኩን ማለት ያልተመቸኝ ሰው ያልተመቸኝ ሰው ሚዜ ማረገድኝ ማይ በአይኔ ማየት ራሱ አልፈልግም። በቃ መፍቱ ነው መፍቱ ነው ከምሬ ነው። እና ምንድን ነው ይህን ደግሞ ጣዘዛችሁ እዛችሁን የመጣችሁብን ማለት ነው። ወል ወሊ ወል ልጆቹ ይጋቡና ሰርጋቸው ሊደገሱ ደግሞ መሀላቸው ገብታችሁ ልትበጠብጡ ነው እንዴ? እና ሀይሽ ቀጤበት ስትዬ ችያሮጌቶስ እንደው መቀመጥ አልቻለችም። በቃ እኔ አሁን የሚጻፍልኝ ቴክስት እንዴት ደስ የሚል ቴክስት በጣም ማለት በጣም ሰው እንዴት እንደተቀበለ ነው። ጋሼ ትልቅ ስራ ነው የሰሩት መሀል ላይ በጣም እኛን ከፋሚሊዎቻችን ጋር በጣም ሰላም አድርገውናል። እናንተም ላደረጋችሁልን ነገር በጣም ነው የምናመሰግነው፣ ስለሰጣችሁን ፍቅር ስለሰጣችሁን ይቅርታ በጣም ማመስገን እፈልጋለሁ። እንግዲህ ዛሬ ምንድን ነው ይዤላቸው የመጣሁት አዲስ ነገር አለ። ከዛ በፊት ግን በጣም በቃ የሚገርም ፍቅር ውስጥ የሚገርም መተሳሰብ። ማለት በቃ ሁሌም ሶስተኛ ሰው ነው ችግር የሚፈጥረው የታወቀ ነው። ግን በቃ ብቻቸውን አሁን ብቻቸውን እንዲሆኑ በጣም የሚገርም ጊዜ መተሳሰባቸው ፍቅራ እነ እንዴ እንዴ ሜሪ እስከ ዛሬ አንቺ ጥፋተኛ እንደሆንሽ ሶስተኛ ሰው ገብተሽ እንደበጠበጥሽው አላወቅሽም ነበረ? እንደው ጋሽዬ እንዳሉ እንደው አንቺ ጻን ልጅ ነው ማለት ነው። እና ላከኔ ጋሽ እያውቁ ነው የሳላቁ ነው መሰለኝ ሜሪ ጻናት ያሉት ማለት አዎ፣ የትልቅ ጻናሽና ጻን ስልቶኝ መቼም ከጡጦ መጠባቱት ወተሻል ትንሽ እኳ ሶስተኛ ገብተሽ ብትብት ያረግሽው ሰላሙ ያለ ምን መሰለ ትዳር። አንቺንሽ ነሽ የበጠበጥሽው። ሁሌም ማለች ሁሌም ሶስተኛ ሰው ነው ህይወት የምበጠብጠው። ሩታና አብርሽም እዚህ አገር ሆናችሁ ብታዩት የሌለ ፍቅር ላይ የሌለ ደስታ ላይ ነው አሏቸው፣ አሉት ልጆቹ ማለች። ስለዚህ እንኳን ደስ አላሻ ምን ነው እነ ሰው ልጅ እኮ እስከ መቼ ነው እያለቀሰ እያዘነ እንዲሚኖር ፈለጋችሁ ነበረ እንዴ? ምኞታችሁ ለነገሩ እንደዛ ነበረ፣ ግን ቢሆንም አልተሳካላችሁም። እልሜ ለጋሽዬ፣ አይ አሮጊቷ፣ እንዲያው ቁጭ ብትይ ይሻልሻል። በጣም በበለጠ መንገድ ነው ተስተካክሎ የመጣውና በጣም የሚያስቀኑት ብታያቸው፣ በጣም የሚያረጉት ነገር በሙሉ ግድ ነው በግድ ሚዜ አድርጉኝ ነው በግድ። እግዚኦ! የእናንተ ነገር ከፋ ከፋ ከፋ። እነሱ አልፈለጉም። እናንተ እቺ ሜሪ ደግሞ እኔ ልሄድ ሚዜ እንሆናለ። እቺ ጽጌ ደግሞ ጉዞቹን እኳን አልነገሩም አልነገራቸውም። ሁሉም ሰው በቃ በሚዲያ ነግረዋል። እንግዲህ የጥሪ ትኬት ምናምን ማለት ላደርግ ይችላል፣ ሊደርሳቸው ይችላል፣ አይታወቅም። እናንተ እነሱን ካገዛችሁ ከሄዳችሁ ማለት ነው። ግዴታ በካሜራ መታችሁ ካልተናገራችሁ መሄድ አትችሉም ማለት ነው። እና ደግሞ እነሱ አልፈለጉም። እናንተ በቃ መራቅ ነው የፈለጉት፣ እነሱ ርቆ የራሳችሁን በቃ መዳመጥ፣ የራሳችሁን ነገር መረግ ነው በቃ የሚፈልጉት። እናንተ ግን ልተለጠፋችሁ በቃ እንደማስትሽ ማለት ነው። እንደ ኦዲየንስ ደግሞ ግዴታ እናንተን ትክት ቆርጦ የሆቴል ችሎ መግቢያችሁን ችሎ እዚህ ጋር ሚዜ ሆኑ ብሎ ሰው ሀገር እናንተን ይዘው ይመጣሉ። ለምን ለምን ከፈለጋቸው በራሳቸው ይችላቸው መምጣት ትችላላችሁ። ግዴታ ያለባችሁ እሺ። ኢሳይቅና ሜሪ ለምንድነው ድሎ እቺ ልጅ እመት ለማይሞት ምክንያት ለምን ሂጂ። እነሱ ሚዜ እንፈልጋለን እናንተን መቻላቸው። ወይ ሩት ተማዘጋጅ ታይነው አብርሽ አዘጋጅተዋል። ከዚህ በፊት ራሱ ዳንኤል ሚዜ ሆናለሁ ስሎ ሚዜ ማቶንም ማለት በቃ መአጭር መልስ፣ መልሶለታል፣ አይደለ ስላልፈለገ ነው ዝም አለ። ግዴታ አይደለ አንደኛ ነገር ደግሞ ሰው ሀገር ላይ ቪዛ አስፈልገ ስንት ነገር ማለት ነው። ምንም ነገር ሳይኖረ እኮ ቪዛ ሳይኖረ ሁለት ቀን አንድ ቀን ማደር አትችልም መቼም አይደለ? እንዴ ለእናንተ ይሄንን ሁሉ ነገር አድርጎ ነው እነዚህ ልጆች እናንተን ይዞ የሚመጡት። ለምን እንደ በዚህ ሰዓት እኮ ኢትዮጵያ ላይ ኑሮ እንደዚህ ነው። እናንተ ጭንቅላታችሁ አያስብም። እንዲህ ጽጌ ለምንኝ አለች እኮ ጽጌማ፣ ጽጌ መንቺ ማለት ነው ስራለሽ፣ እንደ ጽጌ ስራለሽ ስዘጊ እንግዲህ ስራዬን ትቼ ቤተሰቦችን ትቼ ይህንን ሁሉ ጨፍጭፌ የሚሄድበት ምክንያት ሩት ና አብረሽ ለእኔ ምንድን ነው አለችው። ሜሪ ደግሞ ጎደኝነት ጎደኝነት ከሆነ ደግሞ እ እኔ መመከር አለባቸው፣ እንደ ግዴታ አለባቸው፣ ከምር ግዴታ አለባቸው በስራሽ አንቺም ስራሽን እየሰራሽ ቤተሰቦችሽ ጋር ማቅረብ ትችላለሽ። እን ግዴታ አለባቸው ከምር ማለት ነው እነዚህ ልጆች ጭንቅላታቸው ያማል አዎ ሰው ልጅ ሰርግ ስትመጡ ታዲያ ስጦታ አይሰጣም እንዴ ስጦታ ጊፍት ምን እንሰጣቸው ስትለው ሜሪ ጭራሽ ይሄንን ሁሉ አጥቼ ሂጄ ደሞ እጅ ስጦታ ነው የምሰጣቸው አላለችም ኧረ የጽጌ አይናውጣ ደግሞ እናንተ ዝምብላቸው መናገር አያስፈልግም እኮ እነዚያ የታመሙ ናቸው እኮ ከነዚህ ጋር ምን አስጨቀጨቀኝ እ ከዚ ሂድ ጠፉ እንዲው እንዴት ሆንክ ምናምሳሌ ልሀ እንዴት ሆንክ፣ ምናምን ሳልልህ ፕሮግራም እንዴት እየሄደልህ፣ ደህና ነህ፣ ቦታ ደህና ናት፣ እየተንከባከብክልኝ ነው፣ ምን አገባህ አትለኝም። ስማ እሺ እንትን፣ እዛ እንዴት ነው አዘገጃጅታል? ማለት ሁሉ ነገር ጨርሰሃል? ቬሎ ምናምን፣ ሱፍ፣ ቦታ፣ የምታዘጋጁበት ቦታ ምናምን ሰባለ፣ እንዴት ነው ነገሩ? ጉዞ እንግዲህ እንግዲህ እየተዘጋጀን ነው እንጂ ገና እኮ። እዛ እዛ አሁን እዛ ሰው አለህ ማለት ይሄ አንድ የሚያደርግል የሚያስተካክልልህ ምናምን ሰው፣ አይ የሚያስተካክልልህ ሰው፣ ስማ የሚታደም ሰው ይኖራል። ሚያስተካክል የለ ሰው እንግዲህ እስካሁን እስካሁን ድረስ እኮ ማሳሰብ ማለት ነው። አንተ ካልኩትማ እንትን ነዋ ሊደረደር ነው። ገባሽ ማሰብ ስ እንግዲህ አብሬሽ ማንም ሄዳለሁ አላለኝም። ከጎደኞች ውስጥ ማን እንደሚሄደው አላውቅም አለት አዎ፣ እራሳቸው ከፈለጋችሁ መሄድ ትችላላችሁ እነሱ እዚህ ሀገር ሀገራቸው ላይ ኢትዮጵያ ላይ ቢሆን ምንም ሂዱም አትሂዱም ልጥራቸውም ይችላል። ሰው ሀገር ላይ ግን ተነስታችሁ ሂዱ ከኛ ጋር ብሎ ማንም አይጠይም። እናንተ የእውነተኛ ጓደኛ ከሆናችሁ ራሳችሁ የራሳችሁን ችላችሁ መጓዝ ትችላላችሁ። ስለዚህ እንግዲህ ሜሪ